ብድር በምድር ማለት እንደዚህ ነው። የጓደኛን ጥግ ማለት ሱመያየ ሮዚ አስደስታሻለኝ፣ ከምንም በላይ አስደስተናለኛም፣ በጣም ነው የምናመሰግነው። ጓደኛ ማለት እንደዚህ ነው በቃ። ምክንያቱም የአንዷን የሱመያየን እጅ በልቼ ጠጥቼ ብዙ ላይ ባሳልፈ ጓደኛ አይነች እና እኔ በእሷ ትዳር ገብቼ አልበጠብጥም። ስለዚህ አሁንም በእሷ ትዳር እየገባ ለሚበጠብጥ አለው በማለት እንግዲህ ሮዚ ያው እንግዲህ እያሳየችን ነው ማለት ነው። እኔ የሚገርመኝ ከኋላ የመጣ አይን ወጣ ነው እውነት። ከመጀመሪያ የመጀመሪያ ትዳር ዝም ብሎ ነገር ይመስላቸውና ሁለተኛ ላይ የሚገቡ ሴቶች ሁላችሁንም አያጠቃልልም፣ ለእናንተ ማለት ነው። እና የመጀመሪያውን እንዲጠላት ማድረግ ምን ይሉታል? ደህና ነኝ እንግዲህ፣ ያው ሮዛ ልብሱ ሰጣኝ ወደ ቤት የገብቻለሁ ማለት ነው እና ልብሶቹ በጣም ነው የወደድኳቸው። እነ ጀሚላ እራሱ ያለበስኳቸው ነበረ ማለት ነው። እውነት ለመናገር ሳየው በቪዲዮ ደብሮ ነበር፣ ግን ለካን ያስመሰለችው እሷ ናት እንጂ ልብስ በጣም ነው የሚያምረው። ያምራል። እውነት በጣም ነው የወደድኩት ልብሱን። በአት ለካው በጣም ደስ ይላል ነበር። እሷ የለካችውን ልብስ መልበስ የለብኝም ነበር። ለማንኛውም ግን ማለት ነው ልብሱ በጣም ደስ ይላል። ያምራል። በተለይ እነ ጀሚላን እንዴት እንደወደድኩት አጠይቁኝ። ሲያምር ሁነት በሌላ ቪዲዮ ማ ሁላ ምናምን መጣበት ያምራል። በጣም በጣም ነው የሚያምረው። ልኬን አረሳው ማለት ነው። ለማንኛውም እውነት ልኬን ስላረሳው በጣም ደስ ብሎኛል። የለከውት ነበር ያምራል፣ ያምራል፣ ያምራል። እንግዲህ ማለት ነው በተለይ የነ ጀሚላን ማለት ነው እኔ የነጀ ሚላን ልክ እንዴት እንዳወቀ ገምቶ በጣም እውነት አሪፍ ገማች ነው። በጣም ጎበዝነት ነት አደነኩት የነ ጀሚላ ልብስ ያው ማለት አንዳንድ ያጠራቸዋለ ጀሚላን፣ ያጠራታለ ግን በጣም አጥሮ ራሱ ያምራል። እንደዚህ ነው በቃ የጓደኛ ጥግ ማሳየት። እንግዲህ ምንድነው የሚባለው ብድር በምድር ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ውድና እየተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? ሀባይቢኔ ሰላም ነኝ፣ አልሐምዱሊላህ። እንደዚሁም ክርስቲያን ወገኖቼ ሁላችሁንም ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ ብዝዝት ይበልልኝ ማለት ነው። እንደተለመደው በቅድሚያ እንግዲህ ለቤቴ አዲስ የሆናችሁ ሳብስክራይብ እያደረጋችሁ ላይክ እያደረጋችሁ ወደ ፋሚሊ ቤት ተቀላቀሉ ማለት ነው። ዛሬ ደግሞ ይዤላችሁ የቀረብኩት እንግዲህ ቪዲዮን እስከመጨረሻው ያዳመጣችሁት እንደምታዳምጡኝ ተስፋ ይኖረኛል ማለት ነው። ምንድን ነው አቶ ወይዘሪት ነው እንጂ አቶ ሚስ ሲባል ለወንድ ነው። ወይዘሪት ደግሞ ለሴት ነው ወይዘሪታዊ ማለት ነው። ወይንም ደግሞ የሰይድ ባለቤት ሰይድ። እንግዲህ ከአሁን በፊት ሱመያ ምን እንደሰራችሁ ፊልም እንደሰራችሁ ታውቃላችሁ። ያው ያንንም ዳሰሳ አድርገነዋል። እንግዲህ ወደ ተመልካቾቻችን ምንድን ነው እንግዲህ ምንም ቢሆን የልጆች እናት ነች። ምንም ብትሆን ደግሞ የልጆቹ ሚስት ነች። ብዙ ላይፍ የአስር አመት ትዳር ችግርንም ማጣትንም ሁሉን ነገር ያዩበት ናቸው ማለት ነው። ሱመያ ና ሰይድ እኔ እመኑኝ ማለት ነው ኢንሻአላ፣ ኢንሻአላ ከተስፋ እንቆርጥም። ሰይድ ና ሱመያ ተስማምተው አንድ ላይ ሆነው እንደሚመጡ የሁል ጊዜ ምኞቴ ነው ማለት ነው። ምንድን ነው እንግዲህ ሰይድ ለልጆቹ ወይም ደግሞ ለውዱ ባለቤት ለሱመያ ሰርፕራይዝ ብሎ ከየመን ሀዲያ ይዞላት ሄዶ ነበረ እና እኔ እኮ የሚገርመኝ ከኋላ የመጣ አይናወጣም የሚባለው ለካ እውነት ሀሰት አይደለም፣ ማለት ነው። ከትና ከአያቱ ወዲያ ማለት ነው። እጅም ሀውዬም ደግሞ ለእሷ ምንም ቢሆን እህት አለም ማለት ነው። ምንም ቢሆን አንቺም ሴት ነሽ ለልጆቹ ለበፊቱ ሚስት ይዞላት ሲመጣ፣ አዎሳይድ ይሄማ ይገባቸዋል። እንደምንም አድርገህ ለመስጠት ሞክር። አንተን እንኳን አንተ እናሷ እንኳን መገናኘት ካልቻላችው፣ በጓደኛ ላይም ቢሆን የገዛህላቸውን ሰርፕራይዝ ለማድረስ ሞክር። ማለት ይሄ ምን ያንሰዋል ማለት ነው አንቺ በቃ አንቺ ልበሽ ሲላት ዋው ማሻላህ ይሄ ማ ይሆነልኛል ዞር ዞር ለብሳ ምናምን ይ ትንሽ ኧረ ተው ኧረ ተው ሴቶች ማለት ነው አንቺስ ምንድን ነሽ እንዳትሆን እኔም ሴት ነን ነገር ግን ነግበን የሚባላለ የሰፈራችን ወሬ ማለት ነው ወይም ደግሞ እንደ ሴትነታችን ለምንድን አናስብም? ሁላችሁንም እንደማልጠቅስ ደግሞ በዚሁ አጋጣሚ ታውቃላችሁ እና እኔስ ነገ ጠዋት የሚለውን በጭንቅላታችን ለምን አናስብው? እውነቴን ነው። ከአሁን በፊት ሱመያ ቤት ስትገዛ ሪ ቁቁት አልተገዛልኝ ብሎ ብላ አያንቶን የምትባለው ገዛች እሷ እንኳን ያው ከህይወቱ በህይወታቸው ውልቅ ለቅን ያለችው እንቁላል ምንድነው ሲቀቀል? ከላይ ቆዳው ከላይ ውስጡ አይደለ የምንመገበው? እንደዛ ውልቅ ብላለች። እሷ እንኳ ማለት ነው እንትን ብትልም ማለት ነው። እችም ደግሞ ለልብስ ብላ ለልብስ ጥሩ ሰው ትመስለኝ ነበረ። የመሰለች የነበረ ታርቃቸው እኔ ችግር የለብኝም። በሸሪያ ከሆነ እስከ አራት ይፈቅዳል ምናምን ስትል ደስ ብሎኝ ነበረ። ነገር ግን ነገር ግን እሷ ያደረገችው በቃ፣ እውነት ሱመያ እኮ እውነቷን ነው። እስከሚገቡ ድረስ ነው ሳይዳ አላወቀም እንጂ እስከሚገቡ ድረስ ነው ያለችው። እውነት ሀሰት አይደለም ማለት ነው። እና ምንም ቢሆን እህት አለም አድርሶላት ሼር እያደረጋችሁ ከላስ። ይሄ ሱመያ ሀድያ ነው። ሀድያ ደግሞ ትንሽም ቢሆን መናቅ የለበትም። የአንዱ ሀድያ ደግሞ ለአንዱ ደማሆን ታውቃላችሁ። ለብሳ ዞር ዞር ስትል እውነት በጣም ነው የተከብኩት። እውነት ሱመያየ ደግሞ ቀስ ብላ እውነት በቃ አንዳንድ ጊዜ እኮ በሀቅ ላይ ስትሆኑ። አደነኳት። ያችን ሮዚ የምትባለ ሮዚ ትብል ሮዚ ቴፕ ሁለት በጣም ነው ያደነኳት። የጓደኛን ጥግ ያሳየችው በቃ እሷ ነች ማለት ነው። እኔ ኧረ ሱማያ ጋር ብዙ አብረን በልተን ጠጥተን መልሼ ደግሞ እኔ የሰዊ ማያን ባል አልቀማም ብላ ታውቃላችሁ። ወደ ሁለት ሚሊዮን አካውንቷ በር እንደናተና፣ ያንንም እንግዲህ ገና በዝርዝር ይዛ ትመጣል ብለን እናስባለን። እንዲህ ነው በቃ ጓደኛ ማለት እንደዚህ ነው አሉ እንጂ ቢላ አሌኩም እንደው ይገቡና በቃ የመጀመሪያዋትን ለማጣጣል እውነት፣ ይሄ ምንም ነገር እናንተ ማይሳካ ተደባድበው ነበር ስመያና እያንቱ፣ ራሱ ድብድብ ድረስ ሄደው ነበረ። ይሄውን ውልቅ አለች እሷ ራሱ አይ እንትና ማለት ነው። ማነች ታያሉ። እና እንደዚህ ነው በቃ ጓደኝነት ማለት የእህቴ ህመም ለእኔ ህመሜ ነው ብላ ማድረስ። እሱ ካልቻለ እንደነገርኳቸው ወይም ደግሞ በሰው ማስደረስ ሲገባት ይሄማ ለእኔ የሆነኛል ሳይድዬ በጣም ነው የማመሰግነው። ዋው ማሻአላህ። እረ ቆይ ልነሳ፣ አላሳያችሁም መሰለኝ ወይስ ጋር ነው። እስኪ የቢጃማ አጣሁ። ለነገሩ ቆይ አልተዘጋጀሁበትም ቢጃማውን ይዣት ስላልቀረብኩ እንጂ ለብሳ እሽክርክርክር ስትል፣ ሮዚ ደግሞ ቃስ ብላ ተዛች። ጋር ትግባባና ምንም ቢሆን ሱመያና በሱመያ እጅ በልቻለሁ ጠጥቻለሁ። ሱመያ ማለት ጓደኛ ነች። ስለዚህ የሱመያ ጥቃት የኔም ጥቃቴ ነው ብላ ቀስ ብላ ከሮዚ ላይ ከሀዊ ላይ ወደ ሱመያ ሪፈር ሪቨር ልበላችሁ በቃ ሪፖርት ልበላችሁ አደረሰ ላ ማለት ነው። እንደዚህ ነው በቃ ምክንያቱም ምንም ቢሆን የተዋለደ ሰው ይዋደዳሉ። ታውቃላችሁ ምንም ቢሆን መታረቃቸው አይቀርም። ስለዚህ በዛን ጊዜ ምንድነው ነው ለነዚህ ዳር ለሚያጎበጉቡት ለነሱ ምንድነው የሚሆነው? በቃ እውነቴ ነው። ትዝብት ነው ማለት ነው። ስለዚህ የአንዷ ህመም የአንዷ እህቴ ህመም የኔም ህመም ነው በሚል እንገንዘበላለሁ እንደሚታወቀው ፋሚሊ የሴቶች ጠበቃ ነኝ። እና በያላችሁበት ሁላችሁም ቪዲዮን ስላዳመጣችሁት ከልብ ነው የማመሰግነው። እስከ መጨረሻው ድረስ ስላዳመጣችሁት ከልብ ነው የማመሰግነው። ወዲ ፋሚሊ ቤተሰቦች እና በያላችሁበት ሰላማችሁ ብዛት ይበል። ዛሬ ይደላቸው የጠረኩት ይሄንን ይመስላል። በቀጣይ እስከምንገናኝ ድረስ ፊአማንላ ባይ ባይ። ይቅርባችሁ፣ በሰው ህይወት ጣልቃ የምገቡት ሴት እህቶቻችን እረፉ። ይቅርባችሁ፣ አዋጣችሁም ባይ ነኝ። በዚሁ ልሰናበታችሁ። ባይ ባይ፣ የኔ ወዶች እወዳችኋለሁ።